ሰላም፣ ሰላም ጤና ይስጥልኝ። ክብሯት እና ክብሯን ውድ የተከዜ ትዩብ ቻናል ቤተሰቦች እንደምን አላችሁ? ሁሉ ሰላም ክብሯማን። ዛሬ እንግዲህ ስለ አፍሪቃችን እንድናወራ ወደድኩ። ገባ ገባ በሉ ሰላም ብላለች። ቲቲ አመሰግናለሁ። ቲቲ ዩቲብ ያሬድ ተከዜ ዋ ከማይ ወልካ ከማይ ጸቡቅ ዳ እንድሁ ያሬድ መጣለች። ክብሯትና ክብሯን እንደምናላችሁ? ይህ የተከዜ ቲዩብ የቀጥታ ስርጭት ነው። ሪች ተከዜ ብላለች። በላይክ በላይክ በላይክ በላይክ አለን ብላለች። በዛሬ ዕለት እንግዲህ አፍሪካ ቆንጆዎችን አልወለደችም የሚል መጽሐፍ አንብቤ ነበረ። The beautiful ones are not born yet ቆንጆዎችን አፍሪካ አልወለደችም ስንል አፍሪካ ጅነሶችን ወይም ደግሞ አፍሪካን አፍሪቃ የሚያደርጉ እንደ ቡርኪናፋሶ አይነቶችን አልተወለዱም ለማለት ያህል ነው። ቴቴ አመሰግናለሁ። ሪች ልቀበሽ ክብሯት፣ እና ክብሯን የተከዜ ትዩብ ነው። ገባ ገባ በሉ፣ ገባ ገባ በሉ፣ ገባ ገባ በሉ። ሌዲስ ኤንድ ጀንትልማይን እንደምን አላችሁ? እንኳን ደህና መጣችሁ። የቀጥታ ስርጭታችን ከዚህ ሰዓት ጀምሮ መደመጥ ይጀምራል። ስለ አፍሪካ እናወራለን። ስለ አረንጓዴ ወማ፣ ስለ በተፈጥሮ ሀብት ስለ በለጸገችው አፍሪካ ተፈጥሮ ስላደላት አፍሪቃ እናወራለን አፍሪካ ስንል ደግሞ ቲቲ እንኳን ገባሽ፣ እንኳን ደህና መጣሽ። በእውነት አፍሪካ ስንል እንግዲህ ደግሞ እናት ሀገር ኢትዮጵያ አለች። በጣም ጥንታዊ ታሪክ ያላት ገናናና፣ ስመጥር በቅኝ ግዛት ያልተንበረከከች አፍሪካን ነፃ ያወጣች እና ታላቋ ኢትዮጵያም የአፍሪቃ አንድ አካል ነች። አፍሪካውያን ለምንድን ነው እንደ ተናገር ነው፣ በወንዝም በማዕድንም በወርቁ በነዳጁ የከበረች አህጉር ሁና ሳለ ተመጽዋች፣ ድሃ፣ ባሪያ፣ ተገዢ፣ አደግዳጊ፣ አቤት ወዲ የተባየ የሆነች ለምንድን ነው የሚለውን ርዕስ ይዘን ልናወራ ወደድን። እግዚአብሔር በፈቀደ መጠን እና ክብሯትና ክብሯን እስኪ ሀሳብ ስጡበት። ያው አፍሪካ ስንል ምስራቅ አፍሪቃችን አለች። እንግዲህ ሰላም የራቀው ቀጠና ነው የምስራቅ አፍሪካ ሁኔታ በአሁኑ ሰዓት የኤሪትራም ጅቡቲም ኬንያም ሱዳንም በጣም የሚያሳዝነው ደግሞ እነዚህ ሁሉ ጎረቤቶቻችን የቀንዱ ሀገራት የሚባሉት የምስራቅ አፍሪካ ሀገራት ጅቡቲ ሳይቀር በሚያሳዝን ሁኔታ ከእናት ሀገር ኢትዮጵያ ጋር የተኮራረፉበት ሁኔታ አለ። በሚገርም ሁኔታ ለአፍሪካ የቀኝ ግዛት ወይም ደግሞ ከባርነት መላቀቅ ከፍተኛው ሚና እና ትልቁን ድርሻ የወሰደችው እናት ሀገር ኢትዮጵያ መሆኗን ዓለም ያወቀው ፀሐይ እየሞቀው ሀቅ ነው። ታዲያ ለምንድን ነው አፍሪቃ መተባበር የተሳናት? አፍሪቃን ለማስተባበር እንግዲህ የሊቢያው መሪ መሐመድ ጋዳፊ በአንድ ግብይት እንዲገባይ ከፍተኛ ጥረት አድርጓል። ቡርኪናፋሶ ቶማስ ሳንክራ ስለ አፍሪካ ጥሩ የሆነ አቋም የነበረው የማትነቃነቅ አንድነቷ የተከበረች የተፈጥሮ ሀብቷን በራሷ አቅም ተጠቅማ ዜጎቿን አንድ በማድረግ በአንድ ግብይት በአንድ ትስስር ያለ አይዲ ያለ ፓስዋርድ ፓስፖርት የሚንቀሳቀሱበትን አፍሪካ ለመፍጠር ከፍተኛ ጥረት ያደረጉ መሪዎች ነበሩ። በመራቦያን ሴራም ቁትቁታቸው ወጥዋል። ቶማስ ሳንክራ ተገድለዋል። ጋዳፊን በዜጎቹ ላይ እንዲነሱ በማድረግ ከስልጣን እንዲወገድ ተደርጓል። አፍሪካ ጀግኖችን ገና አልወለደችም፣ ይለናል የጋናው መሪ። አርማ ቢዩቲፉል ዋን አርኖበው የኢን አፍሪካ ይላል። ለዲስን ጀንትልሜን ፕሊዝ ላይክ ሸር። እያወራን ያለ ነው ስለ አፍሪካ ነው። እናት ሀገር ኢትዮጵያን ጨምሮ የአፍሪካን ሶቆታ፣ የአፍሪካን ብስኩልና የአፍሪካን መከራ፣ የአፍሪካን ስቃይ፣ የአፍሪካን ስቅስቅታና የአፍሪካን

ይሄ ታዋሪ በጣም ከባድ ሰው ነው። ላዮን የኢትዮጵያ ቆዳ ስፋት ስንት ነው ተብሎ ከአንድነት አንስተን ጋዜጠኛ የተጠየቀ መሆር የገረፈፏትን ጠይቁ ብሎ መለሳሉ። የአፍሪካ መሪዎች እንደዚህ ናቸው። ሰላም ተከዜ እንደምን አለ ብሏል። ወሳኝ ሰው ወሳኝ ሰው መጥተዋል። ላዮን ቲዩብ፣ አንበሳ ቲዩብ እንኳን እንደናመጣ እንግዲህ፣ ስለ አፍሪካ ዛሬ እናወራለን። በተለይ ደግሞ እስኪ ጻፍጻፍ አድርገህ በናት ስለ ሰሞኑ መነጋገሪያ የሆነው የሳንክራ ወንድም እየተባለ የሚነገርለት የሳንክራን ህልም እውን አደርጋለሁ የሚለው ስለ አፍሪካ አንድነት አውርቶ የማይጠግበው በፈረንሳይ እና በሌሎች የምዕራብ ሀገሮች ጥርስ ስለተነከሰበት በ18 ወይም ደግሞ ሀያ ጊዜ የግድያ ሙከራ ስለተደረገበት ስለ ኢብራሂም ኢብራሂም ትራኦሬ ነው የሚባለው። ላይ ፕሌስ ራይት ዳውን አባዋሽም ጋ ሶሻል ሜዲያ አባውት ዚስ ማን ማን ኦፍ ዘ ባች ማን ኦፍ ዘ ማን ቤስት ኦፍ ዘ ቤስት ቤስቶችን አርማ የተባለው ጻፍት ጋናዊ ጻፍት ነው። አፍሪካ እስካሁን ገና ጀግኖችን አልወለደችም ይላል። አፍሪካ ገና ቆንጆችን አልወለደችም፣ ዘ ቢዩቲፉል ዋንስ አር ናት የት ቦርን ይላል እና አፍሪካ መቼ ነው ጀግኖችን የምትወልደው? ጀግኖችን ስትወልድ የሚያጠፉባት ለምን በዙም እንግዲህ ሀገራችን ኢትዮጵያ እንደሚታወቀው በቀንዱ ያላት እንትን እንዲኮሰምን እና ደካማና ትልክስክስ እንድትሆን እየተከፋፈልን የቀይ ባህር ዙሪያና ቫይታል ስትራቴጂካል ጂኦፖለቲክስ እንድትገለል ተደርጋለች። ዘ ሬድ ሲ ኤሪያ ጂኦፖለቲካሊ አድቫንቴጅ ፎር አፍሪካ ከወንድሙ ፍቅር አያቅም ህዝቡና መሪዎቿ ደግሞ ንግስነት አይባል ራስ ወዳድነት የሞላቸው ናቸው። ተከታታይ የሚመረጡ ስለዚህ ተቸግረናል። አዋጡልኝ ተከዜ። ከቤተሰቦች ጋር ሆነን የቀረኝ እድሜ አሜሪካ ልኑራት። አብ ዩቲዩብሪን አሜሪካ ከወንድሙ ፍቅር አቅምና ህዝቡና መሪዎቹ ደግሞ ንግስነት አይባል ራስ ወዳድነት የሞላቸው ናቸው። ተከታታይ የሚመረጡ ስለዚህ ተቸግረናል። አዋጡልኝ ተከዜ። ከቤተሰቦች ጋር ሆነን የቀረች እድሜን አሜሪካ ልኑራ። ትራወሬ ነው የሚባለው

ላይሆን ጽፏል። ቶማስ ሳንክራ በመፈንቅለ መንግስት በተገደለበት ጊዜ የአሁኑ ወጣት መሪ ካፒቴን ኢብራሂም ትራውሬ ተወለደም። ኦው ናይስ። ይሄ ጀግና የአባቱን የቶማስ ሳንክራን ህልሙን ለማድረግ ለየተቀንደፋ እያደረገ ነው። ብዙዎቹ ደግሞ ያው ወታደር ነው እና እንደ ሌሎቹ የአፍሪቃ መሪዎች ቁንቻውን ካፈረጠመ በኋላ በዜጎቹ ላይ ችግር እንዳያደርስ እያሉ እያሉ የተወሰነ ስጋታቸውን ቢያስቀምጡም፣ ዳሩ አነሳሱና ለአፍሪካ ያለው ተቆርቋሪነት የቀጠናውን ሀገር አንድ በማድረግ በኩል ትልቅ ተስፋ የተጣለበት ወጣት ነው። ገና በእኔ እድሜ ውስጥ ያለ ልጅ ነው። እንግዲህ እንዲህ አይነቱን አፍሪካ ትሻለች። ምክንያቱም አፍሪቃ የተፈጥሮ ሀብቷን በሚገባ እንዳትጠቀም ከፍተኛ የሆነ ሴራ እየተሰራባት እና ያለበት ሁኔታ ነው ያለው ላዮን ለእኔ ቴቴቴቴቴቴ ፍቅር ነው ምርጫዬ። አባባብ ፍቅሩ እንዴት ነው አሁን? መጋብዛችሁ ሰላም ሁሉ አማን ብላለች ኒስሪያ በእንትን ለማውራት ነበረ በላይቭ ቱጌዘር የሱን ሌጋሲ አባውሮን አራግፎ አስቀጥለው በአፍሪቃ የውጭ ብድር የሌለባት የዛን ጊዜዋን አፓር ቮልታ የአሁኗን ቡርኪና ፋሶ ላይክ አድርጊያለሁ ብላለች ሚስሪያ ሙሐመድ። ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ ብሏን፣ እናመሰግናለን። ዌል ዌል ዌል፣ እናመሰግናለን፣ እናመሰግናለን። ላይክ ሸር እያደረጋችሁ አባባ ፍቅሩ ላዮን ንስሪያ ሌሎቻችሁም ላይክ እያደረጋችሁ ላይክ ሽር እያደረጋችሁ እያወራን ያለ ነው። ስለ ታላቁ አፍሪቃ ነው፣ የወርቅ እንደ ውሃ ሚዛቀባት፣ በተፈጥሮ ሀብት፣ በነዳጅ በውሃ በተራራ ታላቋ አፍሪካ፣ በአስተዳደር እጦትና ችግር በዲክታተር መሪዎቿ ምክንያት ህዝቦቿ ለጉስቁልና ለመከራ የተጋለጡባት። ፓንአፍሪካኒዝም እንዲለመልም አንዳንድ ፍንጮች ይታያሉ። ኢብራሂም ከፍተኛ የሆነ ተጋድሎ እያደረጉ ነው። አፍሪካን አፍሪካን ለማቃናት ኢብራሂም ትራወሬ ከፍተኛ የሆነ የጥርስ ቢነከስበትም ዳሩ በእውነት በጣም የሄደበት ያለ መንገድ ቤተር ሌዲስ ኤንድ ጀንትልሜን ላይክ ላይክ ሼር እያደረጋችሁ ስለ አፍሪካ ስለ እናት ሀገራችን ኢትዮጵያ እናወራለን። እንግዲህ አገራችን ኢትዮጵያን ብትሆን ሰፋ ያለ ጥንታዊ ታሪክ ያላት ነገር ግን በአስተዳደር ብልሽት እና በመሪዎቿ ስንፍና ምክንያት ከአፍሪካ ሀገሮች እንኳ ኋላ የቀረች እነዚያን ርጉም ነጮችን በቀኝ ግዛት ላለመገዛት ባደረገችው ተጋድሎ የታሪክን ታሪክን ፍሰት የቀየረችው ታላቋ ማማ ኢትዮጵያ የአፍሪካ ኩራት ዛሬ ክብሯትና ክብሯን ላይክ እያደረጋችሁ ሸር እያደረጋችሁ። አይደ ነው። ላይክ እኮ እያደጋል ማለት ላይክ የኔ ብቻ እየታያት ናት። ላይክ አድርጎ እስኪ ቤተሰብ አዎ፣ የአንቺ ብቻ ነው ትትዬ። ለምንድነው እንጃ። ይገባሉ ይወጣሉ፣ ሰባት አስር አምስት ወጥረው ይገባሉ። ግን እስካሁን ድረስ ያለው ላይክ ሶስት ነው። ሌዲስ ጀንትልሜን እንግዲህ እነጋሽ ጋሽ ፍቅሩም ሄደው ተመልሰው ሄዱ መሰለኝ። ነው እያደመጡ ነው የምናቃለሁ ኢብራሂም ትራውሬ እና ቶማስ ሳንክራ ሀገራቸውን ብሪ አፐር ቮልታ ወይም ቡርኪና ፋሶ ካለችበት የእጅ አዙር ቅኝ አገዛዝ ከነ ፈረንሳይ ከሌሎችን አጋሮቿ ከምዕራባውያን ነጥቀው ትልቅ አፍሪካዊት ሀገር ለማድረግ ከፍተኛ ጥረት እያደረጉ ነው ያሉት። እና አፍሪካውንም ያላት አማራጭ መተባበር ነው። ስትተባበር ትቆማለህ፣ ስትከፋፈል ትወድቃለህ። ዊስታንድ

እናትነት አመሰግናለሁ። ትትዬ ያሬድ አለ ክብረት ይስጥልኝ፣ አመሰግናለሁ። ገባ ገባበሉ በሉ ክብሯትና ክብሯን በትላንት ሁለት ሞቅ ደመቅ አድርገ ነው ነበረ አብዲጋ። በተለይ ስለ አርበኞችን ቀን አስመልክተን የአርበኞች ተጋድሎ ለምንድን ነው ያልቀጠለው ብለዋል። እንግዲህ ኢትዮጵያ ነጮችን በውስጧም ያሉ ጠላቶችን ስትዋጋ ዘመናትን አስቆጥራለች። ሳራ ጉራጌዋ ሳላም ብላለች። ሰላምች ብዝት በትነት እንኳን ደህና መጣሽ በላይክ ላይክ ሸር እያደረጋችው ተከዜ ሚዲያ እንግዲህ የቁም ነገር ሚዲያ ነው። ፕሊስ ላይክ አንድ ሸር ተከዜ

ለዲስ ንድ ጀንትልሜን አፍሪቃ እንግዲህ ለዘመናት በተለይ ደግሞ ከቅኝ ግዛት በኋላ ከፍተኛ የሆነ ችግር ነው እያስተናገደች እዚህ ደረጃ የደረሰችው። ክራንብል አፍሪካ የአፍሪቃን የመቀራመት የበርሊን ኮንፈረንስ ነበረ እንደ አፍሪካን የተለያዩ የምዕራብ ሀገሮች ተቀራመቷት። እንዲያውም ምንድን ነው የሚባለው ትሪያንግላር ስሌቭ ትሬድ ነበረ። ባሪያ ከአፍሪካ ይጋዛል፣ ወደ አሜሪካ ይሄዳል። አሜሪካ የለመው የጥጥና ሌሎች ሄል ዝርያዎች ወደ ዩሮፕ ይሄዱ ነበረ። በዚህ ልክ ነጮች ራሳቸውን ፈጣማ ካደረጉ በኋላ አፍሪካውያንን በገንዘብ በማታለል በብልጭልጭ ነገር፣ በመሳሪያ፣ በመጽሐፍ ቅዱስ፣ በተሳሳተ አስተምህሮ በማታለል አፍሪቃውያን እርስ በርሳቸው እንዳይግባቡ ክልል በመከለል በጎጥ፣ በድንበር፣ በክብር እርስ በርሳቸው እንዲጫረሱ ከፍተኛ የሆነ ውስጣዊ የሆነ ስራ እንደሰሩ ታሪክ ይነግረናል። በተለይ ደግሞ አሁን አፍሪካ ውስጥ ሩዋንዳ በእርስ በርስ የዘር ፍጅት ምን ያህል እየተናጠች እንደነበረ ታሪክ ምስክር ነው። የሩዋንዳ ታሪክ የቱትሲና ሁቱ፣ የዳርፉር ግጭት አሁንም ድረስ ሱዳን በእርስ በርስ ጦርነት በከፍተኛ ሁኔታ በሁለቱ ጄኔራሎች በጣም ደም አፋሳሽ ጦርነት እያካሄደች ነው። ከደም አፋሳሽ ጦርነቱ በተጨማሪ የእርስ በርስ ጦርነቱ ያስከተለው የሰብአዊ ቀውስ እንዲህ በቀላሉ የሚገመት አይደለም። ማህበራዊ እረፍት መንሳት፣ የኢኮኖሚ ቀውስ የአለመረጋጋት የስነ ልቦና ቀውስ፣ ጦርነት የሚያመጣው ቀውስ፣ ከጎረቤት ጋር አለመስማማት እና ሌሎቹ ግጭቶች በምዕራባውያን በሚያጠምድን ወጥመድ ውስጥ ሰተት ብለን እየገባን አፍሪቃ በመከፋፈል በተለይ ደግሞ የቀንዱ ሀገራት ያለው ሁኔታ በአሁኑ ሰዓት እያሰጋ እንደሆነ የተለያዩ ምሁራኖች እያሳሰቡ ይገኛሉ። ሌዲስ ኤንድ ጀንትልሜን ፕሊዝ ገባ ገባ በሉ።

ክብሯት እና ክብሯን እንደምንቆያችሁ ቆያችሁ እንደምን አላችሁ? ልበላችሁ እንጂ አሁን የመጣችው ይህ የተከዜ ትዩብ የቀጥታ ስርጭት ነው። ወሰ ጉዳያችን ደግሞ ብሪኪነፋሶ እና አፍሪካ፣ ሌሎቹ የአፍሪካ ሀገራት ከብሪኪነፋሶ ምን መማር ይችላሉ የሚለውን ጉዳይ አሰናው እናወራለን። እንግዲህ አፍሪቃ ያው እንደሚታመነው ብዙ ችግር ያለባት አገር ነች። የጂኦፖለቲክሊ ኦሮማይን ልተርክ ነው እንግዲህ ከጠፋችሁ ሰው እስኪመጣ ድረስ። ታዲያ ችግሩ ምንድን ነው? ፍጥነትና የሰው ኃይል እኛ የሽምቅ ተዋጊዎች ፍጥነት የለም በዚህ ላይ ደግሞ አንዳንድ ኃይሎቻችን ልምድ ያንሳቸዋል አሁን ወሳኙ ነገር ፍጥነት ነው አለኝ ለናቅፋ መንደርደሪያ መሸጋገሪያ ድልድይ የሆነው ከፍታ ነጥብ 1702 በመያዙ የ17ኛ ክፍል ጥሩ ዋስትና የሆነው የግራ ክንፍ 11ኛ ብሪጌድ በሁለተኛ ቀን ወደ ከፍታ ነጥቦችና 1521 1527 አጥቶ ለመያዝ ተናነቀ ሳባ ማናዬ ሰላም ብላለች። በላይክ የትነት በላይክ በላይክ በላይክ በላይክ ሰላም ሰላምሽ ብዝት ይበል ሳባ፣ እንዴት ነሽ? ሁሉ ሰላም ሁሉ አማን። ዌል ዌል ዌል ኦኬ፣ ወጣሽ። አይ ሳባ ማናዬ። ደሳችሁ ውጥት ደሳችሁ ውጥት ነው ምትት አይነት ችግር

ስለዚህ ያው ትረከውን እየተረክን እንቆያለን ማለት ነው። አንድ ለእናቱም አለ። እዚህ ጋር አንዱን ሲሰሙት ያፌዛል ያፈዛል፣ አንዱን ሲሰሙት ያደነዝሳል የሚለውን የአባቶቻችን ምሳሌ እርስ በርሳቸው ተከፋፍለው ያን ሁሉ ኃይለኛና ጅግንነት የሀገራቸው ማዳከም ያላደረጉት መሳፍንቶቻችን ብንሰጠው ተስማሚ ነው። ደምሯል። ምን ሰው አለ ብለሽ ነው እናትነት ራሳሊ በጀግንነታቸው ከማንኛውም ጀግና ከተባለ መስፍን በምንም የማያንሱ ከመሆናቸውም በላይ የቆየ ቤተሰብ አቋም ከሁሉም በላይ ያስቀምጧቸው ነበር። ከዚህም በላይ እግዚአብሔር ሲፈጥራቸው ለዚህ ሁሉ ቦታ ተስማሚ አድርጎ የሰራቸው ይመስሉ ነበረ። ደጃዝማች ካሳ ያን ሁሉ ድል እያገኙ ቢታዩም ደንዳን ነው እና ራሳሊ ካሳን በጣም ያስቸገረኝ ይሆናል እንጂ ያሸንፈኛል ብለው በምንም ሁኔታ አላሰቡም። ሁሉም የሚገርመው ደጃች ካሳን ደጃች ጎሹን ድል ካደረጉ በኋላ በአኮን አርፎ ይቀመጡ፣ እኔንም ተወዳጅ ተጠላቴ ጋር አያዋጉኝ፣ ራሶን በሰላም ይኑሩ። አላስኖሩን እና በራሴ ዓላማ አላሴት ሲሉኝ ግን እኔም እስከ መጨረሻው ተመታገስ በቀር እመልሳለሁ። ደምሩኝ እያለቻችሁ ነው። ራስ አሌ በዚህ እምነታቸው ጸንተው እንደተቀመጡ ደጃዝማች ካሳም እጅግ ግባ ግባ ግባ ግባ ወልከም ዌልከም ዌልከም ክላስ አለቀ። ማን ነው እንትን የያዘው? እንትን ማን የያዘው? ሰላም ነው። የአቴንዳስ አቴንዳስ የያዛችሁበት ነው። እሻን ማን ነበረ? ለሚ አንተ ጋለ አቴንዳስ